ሰላም እንደምን አላችሁ ቤተሰቦቻችን። በዚህ ሰሞን ያገኘናችሁ መረጃዎች ይዘንላችሁ መጥተናል። ለዚህ ብቻ አልሰሙ ናችሁ ሰብስክራይብ ዋን አድርገን ቤተሰብ ይሁን። ያላችሁን ገንቢ ሃሳብ አስተያየት በኮንሰክሽን ላይ ጻፉልን። ማስተልኝ አቦይ ስለኝ አ አስተያየት ነበር ጥያቄ ለማቅረብ ነበር ለአቶ ጀዋር መሀመድ። እሺ አጠራርግ ብሩክ ሾር ካሰፋ ባላለሁ ከአዲስ አበባ ነው ደውለው በመጀመሪያ አቶ ጀዋርን ለመጀመሪያ ጊዜ ነው በቀጥታ ስላገኘሁት ደስ ብሎኛል። እንግዲህ አቶ ጀዋር ሲናገር እንደሰማሁት በአስራ ሁለት ዓመቴ የጀመርኩት ትግል ነው ብሏልና ከአስራ ሁለት ዓመቱ ጀምሮ እስካሁን ድረስ ትግል ላይ የኖረ ሰው አሁን ላለው የጤና ባለሙያዎች ለሚያነሱት ጥያቄ ምንድን ነው መፍትሄው ተብሎ ሲጠየቅ ቤተመንግስቱን ሽጦ ይክፈል፣ ሪዞርቶቹ ይሸጡ ምናምን የሚል ሀሳብ ይህን ያክል ፖለቲካ ላይ ቆይቻለሁ ከሚል ሰው የሚጠበቅ አይደለም እና ተራ መልስ ሆነብኝና እንዳንድ ኢንተሌክቹዋል ነኝ ይላል ጀዋር፣ ከዛ አንጻር እንደው የተጠና መፍትሄ ሊሆን የሚችል ሀሳብ ማቅረብ ቢችል ጥሩ ነው ብዬ አስባለሁኝ። ሁለት ዋና ዋና ጥያቄዎች ለማንሳት ያክል ጀዋር መሀመድ፣ እኔ እንግዲህ ፖለቲካ መከታተል ከጀመርኩ ጀምሮ የህዝብን ብሶት የሚሆኑ ነገሮችን የህዝብን ቁስል እየነካካ ብሶት ከማራገብ እና ሰውን ከማስለቀስ ያለፈ የሀሳብ ፖለቲካ ሲያራምድ አይቸው አላቅምና፣ ብሶቶችን ብቻ እየነካኩ የሰው ቁስል እየነካኩ የፖለቲካ ትርፍ ለማትረፍ ከመንቀሳቀስ ይልቅ መቼ ነው በሀሳብ የተሻለ አሁን ካለው መንግስትም የተሻለ ሀሳብ አለኝ ለህዝብ የሚጠቅም የሚል ሀሳብ ይዞ መምጣት የሚችለው መቼ ነው የሚለው ጥያቄ ቢመለስ ላለው። ሁለተኛ ምንድን ነው የምትሰራው? ጀዋር መሀመድ በቀጥታ ስራ ምንድን ነው አሁን እየሰራ ያለው ከፖለቲካው በምታተርፈው ነገር ነው የምትኖረው ይመስለኛል። እና አይ ቲንክ ይሄ ፖለቲካ እንቅስቃሴ የምታራግባቸው ከዚህም በፊት በቄሮ አብዮት የመጣበት ይታወቃል። እና አሁንም እንደዚህ አይነት ሙቭመንቶች ላይ ያለው እና ይሄ ከቆመ ምናልባት የምትሰራው ነገር ላይ ሊኖር ይችላል ብዬ አስባለሁ። እና ምንድን ነው አንተ በዋናነት እየሰራ ያለው የምትተዳደርበት ምንድን ነው? ሁለተኛ የመጨረሻው ጥያቄ፣ የፌስቡክ ላይ ራበም ቸገረን እያሉ ቪዲዮ የሚልኩልህን ሰዎች ብዙ ጊዜ ችግራቸውን ፖስት ታደርጋለህ እዛ ላይ አትሊስት፣ ብር እንዳለህ ይታወቃል። ሀብታም ነህ፣ ከህዝብ ብዙ ገንዘብ እንደሰበሰብክ ይታወቃል እና በዓለም ላይ እንደፈለገ የተንሸራሸረ እንደሚኖር ሰው ለነዚህ ራበል ለሚሉ ሰዎች እንደው ለዳቦ መግዣ የሚሆን ነገር አድርገህላቸዋል? ያንተ እንዳንድ ኢትዮጵያዊ ባለ ሀብት ማለት ነው። እነዚህን ጥያቄዎች ለማቅረብ ነው። አመሰግናለሁ። ቢያንስ ቢያንስ የሀጫሉን መንገድ መከተል አለባችሁ። ኑ ኑና፣ ግንባር ቀደም ሆናችሁ እየሞታችሁ ታገሉ እንጂ እናንተ ዘዛ ማሩ ተቀምጣችሁ፣ ተነስና ዝጋ፣ ተነስና ግደል ብላችሁ በማግስቱ ደግሞ ስምንት ሰው ሞተ። የምን ሪፖርት ለማቅረብ ድላት አመጡ። ኢኮኖሚያችን ዳሽቋል። ግን አሁን በናሩ የያዙት አመለካከትና ትምክተኛነት ወደ መስመር መመለስ የሚችሉ አይመስለኝም። ምክንያቱም ኢትዮጵያ ላይ ረዷል የሆነ ሰው ቅሞ ጽፎታል። እናንተም ከፌስቡክ ሰምታችኋል እሱን በጣም ዱዌል የሚያደርግ ሀይል ብዙ ነው ሮድማፕ የለም እንሄድበት አይታወቅም መድረሻችን አይታወቅም ምናምን መድረሻችንማ ያው ሰማይ ቤት ነው አቢይ ገዲ ወይ ጀዋር ፌስቡክ ወረ በረሳ ሲሞ ሲጀላው ቸኔዲ ኖ ምርካኔ ዲሚቲ ነገራችን ላይ ኢትዮጵያ ውስጥ ብሄርተኛ ያልሆነ ፖለቲከኛ የለም ኢትዮጵያ የምትሉ ቅድም ያነሳችሁ በሙሉ ብሄርተኞች ናችሁ። በምን ይሳ መሰላችሁ? ብሄርተኛ ብሄርተኛ አይደለሁም ሲል የራሱን ሰፈር እያወደሰ ያንተን ሰፈር እያቋሸሸ ነው እንጂ የትኛው ነው ኢትዮጵያዊ? በኢትዮጵያዊነት በዜግነት የሚያምን ሰው ለምን ትግራይ ያኮረፈች ብሎ ትግራይ ሄዶ እንደዚህ የፈጠረው ማን አለ ትግራይ